እዛ ውስጥ አንድ ዱ አለ አሳሳቢ የሆነ ዱ ማለት ነው። ቁርአን በምንቀራበት ጊዜ አላህ ሱብሐነሁ ወተዓላ ንግግሮች በመላሶቻችን እያነበብን ስለሆነ አላህ እያናገረ እንደሆነ ፊል ማድረግ አለብን። አንድ ሰው ቁርአን ብቻ ስላነበበ የቁርአን ሰው ወይም ደግሞ ቁርአን ጋር ያለው አላቃ ጥሩ ነው ማለት አይቻልም። ለምን?

አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን በወርሀ ረመዳን ስለ ቁርአን የምንተዋወስበት ፕሮግራማችን ጀምሯል። ዛሬም ከሌላ እንግዳ ጋ ተመልሰን መጥተናል። ከወንድማችን በውብትለዋ ተገናኝተናል። ወንድማችን፣ ራስህን አስተዋውቀን እስኪ። ሙሐመድ ዘይን በሽር ኢብራሂም አብደላ ሻ ማሻአላህ ላ ይጨምርላችሁ። በጣም ደስ የሚል አቀራረብ አለህ። እንሻአላህ ዛሬ በሚኖረን ቆይታ ስለ ቁርአን የምናወሳ ይሆናል። ስለ አቀራር ሂፍዝ ማእከል መግባትህን ከዛም በኋላ ደግሞ አሁን ላይ በኢማምነት የምታገለግልባቸው መስጅዶችና መሰል ሀሳቦችን እንሻአላህ የምናንሸራሽር ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። ወንድማችን ኡስጣዝ ሙሐመድ ዘይን እስኪ ወደ ኋላ መለስ ብለን እንዴት ከቁርአን ጋር ተዋወክ፣ ቁርአንን የትቀራህ ከሚለው ወደ ክፍል ሀገር ለመለስ እስኪ መርሃባ ሁሉ ነገር ያው ጅማሮ ልጅነት ነው። ልጅነት ላይ ሁሉ ነገር ደስ ይላል፣ በተለይ ቁርአን ሲሆን ደግሞ ይለያል። ሕፃን እያለን ነበር ከቁርአን ጋር እየተቀላቀል ነው። ዘጠኝ ስምንት አካባቢ ላይ ቁርአን ቀራን። ከዚያ በኋላ አስር አስራ አንድ አስራ ሁለት ዘጠኝስምንትና ትምህርት ቤት አይደሉማ፣ እድሜ ናቸው፣ እድሜ ናቸውከዚያ የተወሰነ እዛው አካባቢ ሒፍዝ ማዕከሉ አካባቢ ነበር አካባቢያችን። ስለዚህ ያው አንድ ሰው አካባቢውን ነው የሚመስለው ይባላል። በምናየው ነገር በጣም እንሳብ ነበር። የተለያዩ ሕፋዞችን እናይ ነበር፣ የተለያዩ ኡስታዞችን ነበር የምናየው እና መሆን የምንፈልገው እንደነሱ ነበር። ሻ የት አካባቢ ነው? እና እዛው ነው የምንውለው። ትምህርት ቤት ሂደን ስንመለስ እዛው ነው የምንውለው። ኳስም ስለነበር መርከዝ፣ ማዕከሉ ማለት ነው። መርከዙ ኳስ መጫወቻም አገልግሎት ነበር አለው። እና ያው ህጻናቶች ስለነበር ወደ ኳሱ ነበር የምንዘነበለው። በዛው የአላህ ፈድል ሆኖ ወደ ሂፍዝ ማዕከሉ ተቀላቀልን። ከዛ ያው በልጅነት ሐፍዘናል ማለት ነው። ማሻ አላህ ምን ያህል ጊዜ ነው የፈጀብህ ቁርአን እንደማሐፈዝ? ሶስት ዓመት ሶስት ዓመት ነበር። መርከዝ ገብታችሁ መርከዙ ስሙ ማን ነበር? መርከዝ ሱና ነው። መጨረሻ ላይ ከትምህርት ጋር ስለሆነ ነው ሁለቱን ዓመት ለሂፍዝ ሆንና ከሙራጃ ጋር የመጨረሻውን ዓመት ደግሞ ትምህርት እየተማርን ነው የምንጨርሰው። ስለዚህ ሁለት ዓመታቶችን መርከዝ ውስጥ ቋሚ አዳሪ ሆናችሁ ትቀሩና ሶስተኛውን ዓመት ደግሞ ሙራጃችሁን እያብላላችሁ ከትምህርታችሁ ጋር እዚው አዳሪ ሆነን ትምህርት እንማራለን። አዳ አዳሪ ሆናችሁ ትምህርታችሁንም ለዚያም ነበር የመርከዝ ልጆች ትምህርት ላይ ቶፕ ናቸው፣ ይታወቃሉ። እንደሞ ይሄ እኛ አካባቢ ብቻ ይመስለኝ ነበር፣ ግን ሌሎች እንግዶችም ጋር የቁርአን ሲር ነው የሚባል ነገር አለ። በቁርአን ላይ አእምሯቸውን ይከፍታል ይባላል። በጣም ፋክት ነገር መሰለኝ። ይሄ አንድ አካባቢ ላይ ብቻ ያለ እኛ አካባቢ ላይ የሆነ ካፊር ሰው ነበር፣ ና ልጄ ነው እባካችሁ መርከዝ ክተቱልኝ፣ እና ይቅራ፣ ና ትምህርት ላይ ቶፕ ይሆንልኝ ያለ ሰው አቃሉ። ምንድን ምን ምን ይመስልሃል ይሄ ሲሩ ቁርአን? እንደዚህ ነው

12 ላይ 13 14 በዚ በዚህ ሄጅ ላይ ቁርአንን አከተም። እስኪ መርከዝ ቆይታ እንዴት ነበረ? ገጠመኞች እንዴት አሉ? እስኪ መልሰን እስኪ ወደ ወደ ድባቡ መርከዝ ላይ በጣም ደስ የሚል ብዙ ገጠመኞች አሉ። ግን የሆነ ሰዓት ላይ የነበረው አሁን ትዝ ያለኝ ማለት ነው ስጋ ጠፍቶ ማለት የስጋ ፕሮግራም ጊዜ አለፈና ስጋ ማለት የሆነ ያክል ጊዜ ስጋ ይታረዳል በሬ ይታረዳል። የምግብ እስኬጁላችሁ ላይ ስጋ እስኬጁል ያለበት አለበት እና ያ ነገር በሆነ ምክንያት አለፈ እና በሚያልፍ ሰዓት ደርስ ላይ ሼክ እያስተማሩ ያለ ስለ ለአጋጣሚ ትምህርቱ የነበረው በአልኢስቲስቃ የሶላት ይሄ ዝናብ ሲጠፋ የሚሰጀድ የሶላት አይነት አለ አይደል? ስለ እሱ ነበርና ሼክ አስተምረው፣ ዝናብ ሲጠፋ የሚሰጀድ ሶላት ይሄ ነው፣ በዚህ ሁኔታ ነው ኢባዳ የሚደረገው፣ በዚህ ሁኔታ ነው አሰጃጀዱ ምናምን ብሎ ካስተማሩን በኋላ አንድ ጓደኛችን እጁን አወጣና ጥያቄ ያለኛለን፣ በድርቅ ጊዜ ወይም ዝናብ በሚጠፋ ሰዓት የሶላቱን ሁኔታ አይተናል፣ በዚህ ሁኔታ ስጋ ሲጠፋና ምግቡ ሲረቃ ምንድ ነው የምናደርገው? ያለው ነገርላላ በጣም እኔ የማስታወሰው እነዚህ መርከዞች ላይ ይሄ ጥሩ ጥሩ ምግብ የሚቀርብበት ጊዜ በጣም እንትን ነው ሬር ነውና ሰው ያቺ ነገር ከቀረች ተማሪው ጋር አይሻርም። የማይፋቅ አሻራ ነገር ነው የሚሆነውና አይረሳም። ተማሪ ሻላ ሌሎች ስገጠመኞች አሉ የምታነሳለን ሌሎች አሁን ትዛላሉ አርሓባ። በዚህ በሶስት አመት ቆይታ ውስጥ ከቁርአን ጋር ተዋወክ ተሳሰርክ እና ቁርአን ለማሐፈዝ በቃ ከዛም በኋላ የነበረው ጊዜ እንዴት ነበር? በኢማምነት ወርሃ ረመን አደለ ረመን ቁርአን የወረደበት ወር እንደሆነ ይወሳልና እንደዛ ነውና ረመጣን ረመን ከሐፊዞች ጋር የተለየ ቁርኝት ያለው ይመስለኛል። ከሁሉም ሰው ጋር ከቁርአን ጋር ያለንን ግንኙነት የምናድስበት ወር እንደሆነ ሁሉ ግን ከሐፊዞች ጋር የተለየ አላቃ የለውም።

ከፍተኛ የሆነ ትርፍ ሊያገኙ ይችላሉ ብለህ ታስባለህ። እንዴት እንጠቀመው? እስኪ አንድ ተስሚያ ማብዛት፣ ሙራጃ አምለሳ ላይ ተስሚያ ማብዛት ጥሩ ነው። ለዛም ነው መልክተኛው አለይሂ ሰላቱ ወሰላም ከጅብሪል አለይሂ ሰላም ጋር ይህን አይነት ለኡመታቸው ያሳዩት ማለት ነው። የረሱል ሰለላሁ አለይሂ ወሰለም ማንኛውም እንቅስቃሴ ትምህርት ስለሆነ ማለት ነው ለኡመታቸው የሚያስገነዝቡት ነገር ነው። እና ስለዚህ ሁላችንም የተለያዩ ጓደኞች አሉ ማለት ሀፊዝ የሆነ ሰው ሀፊዝ ጓደኛ ሊኖረው ይችላል። ስለዚህ ተስሚያ ማብዛት አንድ። ሁለተኛ ደግሞ ትልቅ ለሙራጃ አሪፍ ወይም ደግሞ ሙራጃን የሚመልስ ተግባር ቢኖር ኢማም መሆን ነው። ወይም ማሰጀድ ያሰጀድክበት ትዘጋጅበት አለ። ደግሞ ለብዙ ጊዜ ያክል ይቀመጣል፣ አለመረሳት አይነት ነገር አለው ማለት ነው ስለዚህ ኢማም መሆን ይሄ ለመታየት ከመፈለግ በዛ መልኩ ከመተርጎም ይልቅ ሀፊዞች በጣም እንደ ጎልደን ኦፖርቹኒቲ ተጠቅመው ንያቸውን በትክክል አድሰው እኔ ኢማም መሆነው ሶላት ላይ ሁኝ ስቀራው ያ ነገር በጣም ስለሚሰርጽ እንዲያግዘኝ ነው ብለው በማሰብ ወደ ኢማምነት ቢጠቀሙበት በጣም ትልቅ እድል ነው። አዎ ለዚያም እኔ ልጆችን አውቅ ነበር። አሁን አዲስ አበባ አካባቢ ላይ አንድ መስጂድ ላይ አራት ወይም ከዛ በላይ ሆኖ ነው የሚያስጁት። አንድ መስጅድ ላይ እኔ አንድ ብቻ ካልሆንኩ አልፈልግም የሚል ሰው አውቃለሁ። ምን ያደርጋል? ለሙራጃ ነው የምፈልገው የሚሉ ልጆች ነበሩ። እንዳሉትም ትክክል ነው። ከተቻለ መስጅድ የሚገኝ ከሆነ ለብቻ አንድ ሰው ቢጨርሰው አሪፍ ነው፣ ወይም ደግሞ ለሁለቱ ነው። እንደዚህ በጣም ቆንጆ ነውማ። እስኪ ስለ ኢማምነት ካነሳና አይቀር የኢማምነት ጊዜ ይህን እናንሳ እስኪ። እንዴት ነው ረመዳን ላይ ወይም ከረመዳን ውጭ አሰግደህ ታውቃለህ? በኢማምነት ጋር የነበረህን ቆይታ እስኪ እናነሳሳው በኢማምነት ለመጀመሪያ ጊዜ ተራዊ ሀብዬ ሳሰጅድ ህፃን እያለሁ ነው። እዛው ማእከሉ ላይ እያለን አስር ጁዝ ገና ሀፍዘን የሚያሰጅዱት የጨረሱ ፍፋቶች ነበሩ እና ከማእከሉ ማእከሉ ያው ሀያ አራት ሰዓት እዛው ነው፣ ግድብ ነው የምትሆነው። ምንም መውጣት አይቻልም። የሆነ ሰዓት ላይ መውጣት አለብን ብለን ጓደኛ ጋር ተነጋገርን። ያው ፎርፈን ህገ ወጣ ወጣት ማለት ነው። ከዛ ተሸሽገን ልክ ከኢፍጣር በኋላ ነበሩ ፈጥነን የወጣ ነው። አሜሮችና ና ኡስታዞች እንዳያዩን ማለት ነው። ከማእከሉ ወጥተን የት መስጂድ እንስጀድ ስንባባል አቀራብ የሚል መስጂድ ነበርና መስጂድ ተውሒድ ይባላል። እዛ ሄድን። ስንሄድ ልክ ዝናብ ጣለና እዛ የተመደቡ ልጆች በዝናቡ ምክንያት ቀሩ። ከዛ በኋላ እኛ ደግሞ ለአጋጣሚ እንዳንታይ ብለን ጥግግ አካባቢ ነን ያለነው። የለበስነውም ድንገት የለበስ ነው ነ የወጣ ነው ጀለቢያ ና የተለያየ ነገር አልለበስንም። ከዛ ከዚያ ሲጠበቅ ቀሩ ፍፋቶች ማለት ነው። ከዚያ ጓደኛዬ ጋር ተነጋገርን። ምን እናድርግ እኛ እንግባ እንዲህ ምናምን ስንባባል በቃ እኛ እንግባ ተባባል ና ከመጨረሻ ሶፍ አወለ ሶፍ ስንሄድ ከዛ አረ ውግዱ ይህማ የሓፊዞች ቦታ ነው እዚህ አትገቡ ምናምናሉና ገፍተር አደረጉን። ከዛ ቀስ ብለን ቁጭ አልና እኛም እንደዛ ሆነን ሞክረናል አላቸው። ከዚያ መርሀባ ነው እንዴ ምናምን አሉን። እና አዎ ግን ሽርጥ ፈልጉልናል ናቸው ሱሪ ነበር። ሱሪ ነው የለበስ ነው። ከላይም ሌላ ነገር ነው የለበስ ነው። ሽርጥ ከስርም ሽርጥ ከላይም ሽርጥ አደረግኩኝ። የመጀመሪያ ገባሁኝ፣ የመጀመሪያ ገባሁት ሁለት ሽርጥ ነው። እና ለመጀመሪያ ጊዜ ያስጀድኩት ከዛ ነው። ከሱረቱ ያሲ ና ሷፋት ነበር። ሙራጃ ነበራችሁ ማለት ነው ነበር። እንደዚህ አይነት ችግር የለም። አሁን ላይ ነው እንደዚህ ካልተዘጋጀሁ ምናምን የሚባለው ነገር እየተለመደ ይመጣ ነው እንጂ እዚ አካባቢ ላይ በጣም ይሄ አይነት እየተለመደ ነው። ኦኬ ስለዚህ በዚህ የኢማምነት ጉዞህን ጀመርክ፣ ከዛ በኋላ አሁን ላይ እያሰገርክ ከዛ የአመቱ እንግድ ከአስር አመት በላይ ረመን አስር አመት በላይ ሆኖሃል። በኢማምነት የት ነው የምታሰግደው? እዚያ መካነ ሰላምም እዚያው ብዙ መሳጅዶች እንደገና ደግሞ ገርጂ ሰላም መስጂድ እና አቅሳ ደግሞ ከአራት ዓመት በላይ ረመጣን ማለት ነው። መርሓባ። እኛም በእርሱ ድምፅ ተራዊሕን የመስገድ እድሉን ብዙ ጊዜ አግኝተናል። ና በጣም ደስ የሚል ጊዜ ነው ረመጣን ላይ ና አላ ስብሓነወተዓላ ይጨምርላችሁ። ሌላ የምናነሳው ሀሳብ ቢኖር ስለ ቁርአን ምንነት መረዳት ላይ ነው። ማለት ቁርአን ምንድነው የሚለውን ሀሳብ በተወሰነ መልኩ ለማየት እንሞክር እስኪ

ማንኛውም ሰው ዋስትና የለውም፣ ቁርአንን የያዘ ሰው ሲቀር ማለት ነው። ያዘ ስንል ግን በትክክል ተግባራዊ የሚያደርግ ተግባራዊ ማድረግ ጋ ነው፣ ከቲላዋውም ባለፈ ማለት ነው። ለዛ ነው ሁሌም ፋቲሐን እንቀራለን በየ 17ቱ ረክዓ ላይ ማለት ነው በ24 ሰዓት ውስጥ እዛ ውስጥ

ቁርአንን በትክክል ወደ ውስጡ ያስገባ ሰው በመቅራት ተደቡር በማድረግ ከአላህ ስብሐነው ተዓላ ጋር እየተነጋገረ እንደሆነ፣ እንደውም አንድ አሊምን ይላሉ አላህን ስብሐነው ተዓላ ማናገር የሚፈልግ ሰው በዱዓ ይበርታ፣ ሶላት ላይ ሆኖም በዱዓ ይበርታ ይላሉ። አላህ ስብሐነው ተዓላ ደግሞ እንዲያናግረው የፈለገ ሰው ቁርአንን ይቅራ ይላሉ። ቁርአን በምንቀራበት ጊዜ አላህ ስብሐነ ወተዓላ ንግግሮች በመላሶቻችን እያነበብን ስለሆነ አላህ እያናገረን እንደሆነ ፊል ማድረግ አለብን። ይሄ ደግሞ በትክክል የምንረዳው ከሆነ ወደ መሬት ለማውረድ የምንጥር ከሆነ በጣም ትልቅ የሂዳያ ሰበብ ይመስለኛል። ና በጣም አሪፍ ሀሳብ ነው ያነሳሁ ከዚህ ጋር መርሓባ። ስለዚህ ቁርአን የሂዳያ ሰበብ ነው ዋስትና ነው ብለህ ነው የምትረዳው?

ወደ አማርኛ ብትመልስልን፣ በትወሰነ ጠቅለል ሳደርገው አንድ ሰው ቁርአንን ካልያዘ ጥቅጥቅ ባለ ጨለማ ውስጥ ነው ወይም ያለ ሕይወት ማን ነው ያለ ሩህ ልክ እንደ ጀሰድ ማለት ነው፣ ቢላ ፋይዳ ወይም ደግሞ ተንቀሳቃሽ መይት ማለት ነው። ለዚያም ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ሩሐን ሰማሁ ሩሐን

ይህ ነው ማለት ነው። ቁርአን ከምንም ወደ ሆነ ነገር ካሻገርን በኋላ ዳግም ወደዛ ምንም መመለስ ማለት ነው አደለ? ሙት የሆነ ሰውን ጨለማ ድቅድቅ ጨለማ ውስጥ የነበረ ሰውን ወደ ብርሃንና ወደ ህያውነት ካሸጋገር ነው በኋላ ወደዛ ነገር እንደመመለስ ነው፣ ከቁርአን በኋላ ያለ ጨለማነት። ሩህ የሚለው ሀሳብ ግን በጣም ከሚመቹኝ የቁርአን ስሞች መካከል ነው እና መንፈስ ነው የሚጋባ መንፈስ ነው ብዬ አስባለሁኝ። ቁርአን ከአላህ ስብሓነ ተዓላ የተላከ መንፈስ ነው ብለን ብንረዳው ይሄ መንፈስ የሚኖር ነው ማለት ነው። ማለት የሞተ ጃሚድ የሆነ ነገር አይደለም ቁርአን የሚባለው ነገር። ቁርአን ህያው የሆነ የአላ ስብሓነ ተዓላ ንግግር መሆኑን የተረዳ ሰው ከሱ ጋር የሚኖረውን ተአሙል አንተ በህይወት ያለ ጓደኛህን እንዴት ነው ትሪት ታደርገዋለህ አይደል? ብዙ ጊዜ ዝም ሲል ታወራዋለህ። እኔ ዝም ስል እሱ ያወራኛል። ሁል ሁልጊዜ ቁርአን እያወራን እኛ። ለምንድን ነው ቁርአንን ማናወራው? ለምንድን ነው አስቀምጠ ነው? ህይወት እንደሌለው ነገር እንደ ሌሎች ግዑዝ ነገራቶች ምንተው። በጣም ትልቅ ጥያቄ ሊሆን የሚገባ ነገር ይመስለኛል። ትክክል። ኢብኑልቀይም የሚያነሱት ሀሳብ አለ። ምንድን ነው ሀጅር የሚባለው ብዙ አይነት ክፍሎች አሉት። ቁርአንን መተው ማለት ማለት ነው። አንድ ሰው ቁርአን ብቻ ስላነበበ የቁርአን ሰው ወይም ደግሞ ቁርአን ጋር ያለው አላቃ ጥሩ ነው ማለት አይቻልም። ለምን? እብኑ ልቀይም የሚጠቅሷቸው ውስጥ አንድ ሀጅሩ ሰማዒሂ ሚን አንዋይል ሀጅር ነው። ቁርአንን መስማት ብቻ፣ አንተ እየቀራህ እኮ ነው ግን መስማትም አለብ። ስለዚህ እንደዚህ የሚያደረገ ሰው ሀጅር እንዳደረገ፣ ይህ የሀጅር አይነት ነው። አንተ ሌላውን እያሟላህ

ብዙ ሰው ህክ ቁርአን ፈውስ ነው የሚለውን ነገር ኢላ ምን ራሒማ ረቢ ብዙ ሰው እንትና ይል እንዶ ፈጥሞ። ስለዚህ ቁርአን ግን ለሶስት አይነት ለመንፈሳዊ፣ ለአካላዊ ና ለሹብሀት ና ለሸህዋት መድኃኒት ነው፣ ለሶስትም ማለት ነው። ስለዚህ ይሄን እንደገና ደግሞ ሀጅር ይሄ ተደቡር እና ተፈሁም የሚባለውን ነገር መተውም እንደዙ ከ

አላማው የሚፈለገው ምንድን ነው? መሸከሙ ብቻ አይደለም። ሼክ ሰይድ አህመድ ሙስጠፋ ሓፊዛሁላ ሸይኸና የሚናገሩት ንግግር አለ። ተውራትና ኢንጅልን ያልሰሩበት ወደ ተግባር ያልቀየሩት ሰዎች አህያ ከተባሉ ታላቁን አላህ ስብሃነ ወተዓላ ዋስትና የገባለትን ታላቁን መደምደሚያውን ቁርአን ደግሞ ተሸክሞ ያልሰራበት ሰው ከአህያ ከፍ ያለ ወደ ላ አህያ ነው ይላሉ። ስለዚህ ከሀጅር አይነቶች ይቆጠራል ማለት ነው። እንደገና ደግሞ የወረደውም ቁርአን ትክክለኛ አላማና ታርጌቱ ተረድተነው ወደ ተግባር እንድንቀይረው ነው። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። ስለዚህ ለማስተንተን እስከሆነ ድረስ ሁላችንም በምንችለው በተለያየ ቋንቋ ተዘጋጅቷል ተፍሲሩ ማለት ነው። እንሻላ ይህን ተመልካቾቻችን በተለያዩ ክፍሎች ላይ አደራ እየሰጠ ነው። ከዚህም ክፍል ይህንን አደራ ይዘው እንደሚወጡ ተስፋ እናደርጋለን። መጨረሻ ላይ የምታስተላልፈው መልእክት ካለ ወሩም ረመን እንደመሆኑ የመጨረሻ ንግግር ካለ ፕሮግራማችንን ከማጠቃለላችን በፊት። መርሃባ መግቢያ ላይ እንደተናገርኩት ረመን የሚባለው የኸይር ባዛር ነው አንድ ሙሚን

በዛኛውም የበለጠና ጥሩ የሆነን ህይወት ይመነደዋል ማለት ነው። ወንድማችን መሐመድ ዘይን እጅግ አርገ እናመሰግናለን፣ ስለሰጠህን ፍሬያማ የሆኑ ሀሳቦች። ተመልካቾቻችን ከዚህ ፕሮግራም ብዙ ቁም ነገሮች እንደምትይዙ ተስፋ እናደርጋለን። ረመዳን ማለት ባዛር ነው ብሏል። ባዛር ደግሞ ኸይር ስራው ያነሰበት ሰው እነዚህ አይነት ባዛሮችን በመጠቀም ከዚህ በፊት ያሳለፈውን የኸይር በሮች ሁሉ ማካካስ ይጠበቅበታል እና በተሻለ መጠን በኸይር ስራዎች ለመበርታት እንሞክር የሚለው የፕሮግራማችን ሀሳብ ይሆናል፣ እንሻ አላህ። በቀጣይ ክፍል ከሌሎች እንግዶች ጋር እስከምንገናኝ ድረስ ወንድማችን መሐመድ ዘይንን እያመሰገንን እናንተንም ከወዲሁ ለመሰናበት እንገደዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።